የኢትዮጵያ የታክስ ሕግ ግብር ከፋዮች በፈቃዳቸው ገቢያቸውን እንዲያሳውቁና እንዲከፍሉ ያበረታታል። በኢትዮጵያም አብዛኛው ግብር ከፋይ በፈቃዱ ገቢውን የሚያሳውቅና የሚከፍል ነው። ነገር ግን አሁንም ለታክስ ሕግ ተገዢ ያልሆኑ በርካቶች አሉ። ግብር ከፋዮች ለሕግ ተገዢ እንዳይሆኑ ከሚያደርጓቸው ምክንያቶች መካከል የግንዛቤ እጥረትና በስራቸው የሚሰሩ አንዳንድ የሂሳብ ባለሙያዎችና አማካሪዎቻቸው የታክስ እውቀታቸውና ግንዛቤያቸው በቂ ባለመሆኑ ነው። ይህንንም ችግር ለመቅረፍ ለግብር ከፋዩ ማህበረሰብ የገቢዎች ሚኒስቴር ትኩረት ሰጥቶ ተከታታይ የሆኑ ስልጠናዎችን በመስጠት ላይ ይገኛል። ይህ ስልጠና እንግዲህ መሰረቱ መሰረታዊ አላማው የግብር ከፋይ ማህበረሰባችንን ማስተማር ነው። ይሄ ሰዶ የማሳደድ እና ግብር ከፋዩን ላላስፈላጊ ቅጣት ማድረግ ሳይሆን ሚኒስቴር መስሪያ ቤቱ የኢትዮጵያ ገቢዎች ሚኒስቴር ትልቅ በጀት መድቦ ትልቅ የሰው ኃይል ኢንጌጅ አድርጎ በተለያዩ ሀገሪቷ ባወጣቻቸው የታክስ ሕጎች ላይ የግብር ማህበረሰባችን የግብር ከፋይ ማህበረሰባችን እንዳውም ይህን ትምህርት ግብር ከፋዩ ማህበረሰብ ፈልጎና ከፍሎ የሚማረውን ይማር የነበረውን። ነገር ግን ሚኒስቴር መስሪያ ቤታችን ለዚህ ዴዲኬትድ ሆኖ በጀት መድቦ እያስተማረ ነው። አስፈላጊ ከሆኑ ስልጠናዎች መካከል ነው። የተሻሻሉ ወደ አርባ የሚሆኑ የተለያዩ አዋጆች ተሻሽለዋል። አርባ የሚሆን አዋጅ ማሻሻል ማለት በጣም ትልቅ ነገር ነው። እነዚህ አርባዎቹ አዋጆች ብዙዎች ጋር የመሻሻላቸው ግንዛቤ መፈጠር መቻል አለበት። በእነዚህ ዙሪያ ስልጠናዎች አግኝተናል። የተጨማሪ እሴት ታክስን፣ ዊዝሆልዲንግ፣ ኤክሳይስ የክፍያ ጊዜን በሚመለከት ከዚህ በፊት የነበሩ የታክስ አዋጆች አሁን ብዙዎቹ የተቀየሩ ስላሉ እነሱንም በምን ያህል ጊዜ መቼና እንዴት ይከፈላሉ ህጎቹንም በሚመለከት ተፈጻሚነታቸውንም በሚመለከት ስልጠናዎች እየተሰጡን ይገኛሉ ማለት ነው። የግብር አከፋፈል ሂደቶች እና አጠቃላይ ግብር መክፈልን ጠቀሜታ እና አጠቃላይ ደግሞ የግብር ህጎች እና አዳዲስ የወጡ ህጎችን ጨምሮ በተገቢ ሁኔታ በክፍሉ ዲፓርትመንት እየተሰጠን ይገኛል። ስልጠናው ጥሩ ነው፣ ቆንጆ ነው። በጣም አስተምሮኛል፣ ረድቶኛል። ለድርጅቴም ትልቅ አስተዋጽኦ አለው፣ ያግዘኛል ብዬ አምናለሁ። ከምንም ነገር በላይ ያው ግንዛቤ ትልቅ ነገር ነው። እኔም ብዙ ያላወቅኳቸው ሀሳቦችን ተግባራዊ የሚደረጉ ግዴታዎች፣ እንደዚህ ግን ከግንዛቤ ጉድለት የተነሳ አንዳንድ ጫናዎች ውስጥ እንገባበታለን እና ይህ አወርነስ መፈጠሩ ያሉትን ህጎችን የተሻሻሉ አዋጆችን መነገሩ ዘርፈ ብዙ ጥቅም አለው ብዬ አምናለሁ። ያው እኔም በዚህ በሁለት ቀን ውስጥ ምንድነው የሚሰራው እንዴትስ መስራት ይችላለሁ መብትስ ግዴታ ምንድን ነው ምለውን ለመለየት ችያለሁ። ስልጠና ላይ ነበረን ስለ ሂሳብ መዝገባ እያያዝ ያለውን ጠቅላላ ስልጠና ላይ ነበር። ስልጠናው እጅግ በጣም ቆንጆ ነው። በተለይ የድርጅት ባለቤቶች ሂሳብ ላይ ያሉ ሰዎች መቶ ስልጠናውን ቢካፈሉ ደስ ይለኛል። ምክንያቱም የተለያየ ልምድና እስፔሻሊ ከህግ ጋር ያሉን ክፍተቶችን እንትን እንድንሸፍን ያደርገናል። ግብር በነገራችን ላይ ግብር ከፋይ ብቻ በአጠቃላይ እንደ ሀገር ማንኛው ማህበረሰብ እንደ ግል እንደ ማህበረሰብም ግብር ወሳኝ መሆኑን መታወቅ አለበት። ስልጠናው ከዚህ አንጻር ስንመለከተው እንደ ማህበረሰብ ቢሰለጠን እንኳ የተሻለ እውቀት ይኖራል ብዬ አስባለሁ። እንደ ተቋም ደረጃ ግን መሰረታዊ የሆነ ለውጥ ያስፈልጋል ማለት ነው። ተቋም ስናስብ ተቋም እያንዳንዱ በህግና በመመሪያ በደንብ ስለሚመራ፣ ይህ ተቋም ደግሞ በሀገር ውስጥ የሚወጡ ማንኛው ህጎችና ደንቦች ስር የሚያልፍ ነው። ከነዚህ ህጎች አንጻር ስንመለከት ደግሞ የነዚህ ግብር ህጎች በመሰረታዊ ጉዳይ ላይ እንደነዚህ ተቋማት ላይ ወሳኝ ነገር ያስተላልፋል። በፍቃደኝነት የመክፈል ባህል ነው ማደግ መቻል ያለበት። በምናደርጋቸው የህግ ማስከበር ሂደቶች የሚመጡት ታክሶች አይደለም። በዋነኝነት መታሰብ ያለባቸው ግብር ከፋዩ በራሱ እንዲያሳውቅ ነው። ይህን ለማድረግ እንግዲህ ትምህርት እንሰጣለን ማለት ነው። በማናቸውም ሁኔታ ደግሞ ለውጦች ካሉ የምናሳውቅበትና ግብር ከፋዩ ግንዛቤ እንዲያገኝ የምናደርግበት መንገድ ነው ያለው። ይህንን ካደረገን እንግዲህ የተለያዩ ያው ማሻሻያዎችም አሉን የታክስ ቤዝን ከማስፋት አኳያ ፍታዊ የሆነ የታክስ ከ ለማስፈን አኳያም እየተሰሩ ያሉ በመንግስት ደረጃ የተሰሩ ያሉ ስራዎች አሉ። እንደምናውቀው ሰሞኑን የወጣው የአዲሱ የገቢ ግብር ማሻሻያ አዋጅ 1395ን ማስታወስ እንችላለን ማለት ነው። እዛ ላይ ብዙ ለውጦች አሉ። የታክስ ቤዝን ከማስፋት አኳያ ተደራሽ መሆን ስላለብን ማለት ነው ትክክለኛ የሆነው አንድ በንግድ ማህበረሰብ ውስጥ የተቀላቀለ ግብር ከፋይ ሰርቶ ካገኘው መከፈል ያለበትን ታክስ የምንሰበስብበት አዋጅ ነው ማለት ነው። ለውጦች አሉ። እሱን አውቀው ወደ ክፍያ ይመጣሉ ብለን ነው የምንጠብቀው። ታክስ ሰብሳቢውና የታክስ ከፋዩ ማህበረሰብ የጋራ ሆነው በጋራ መስራት ይጠበቅባቸዋል። ይህ ደግሞ የአንድነት ሂደቱን ለማጠናከር የህግ ተገዥነት ተብሎ ይቀመጣል። የህግ ተገዥነት ማለት ተቋሙ እንደ ሀገር የወጡ የታክስ ህጎች አሉ። ተቋሙ ህጉን ያወርዳል። ህጉን የሚያከብሩ ደግሞ ኤክሰርሳይስ የሚያደርጉ ህጉን አክብረው ተግባራዊ ያደርጋሉ። ስለዚህ የህግ ተገዥነትን ለማምጣት ደግሞ ያለን አማራጭ አንድና አንድ ነው። ስለዚህ ሰው አውቆ አምኖበት አክብሮ እንዲሰራ ማድረግ፣ ሁለተኛው ይሄ በአድርግ አታድርግ የምናመጣው ውጤት አማረለን። ከዚህ በፊት ለረጅም ዓመት ሲሰራበት የነበረው ህጉ ይወጣል፣ ግብር ከፋዩ አያውቀውም። ስለዚህ ሲመጣ ቀጥተን በቅጣት ነው የምናስተምረው። ያ ደግሞ አብዛኛው ግብር ከፋዩ ከንግድ ስርዓቱ እንዲወጣ ነው ያደረገው። ስለዚህ አሁን ላይ እየተደረገ ያለው ምንድን ነው? ግብር ከፋዩ ማድረግ ያለበት መብቱን ግዴታውን ቁጭ ብሎ ስልጠናዎች እንዲሰጡ ነው እንድሰጥ ነው የምናደርገው። ስልጠና በነፃ ነው የሚሰጠው። ስልጠናው በመደበኛነት የሞጁላር ስልጠና የምንለው ለዘጠና ለሰዓት የሚሰጥ ነው። እጅግ በጣም ጥሩ ነው። አሁን ለምሳሌ ብዙ ነገሮች በኤሌክትሮኒክስ ነው ቫት የሚከፈሉት። ፔንሽን ጡረታ፣ የተለያዩ ነገሮች የሚከፈሉት በኢታክስ ነው። እየተደረጉ ያሉት ነገሮች ሞር ኤሌክትሮኒክስ ስለሆነ ነገሮችን ቀልጣፋ ያደረጋቸዋል። አመታዊ የምናሳውቀው ወራዊ ያሉ ወጪዎች እንደ ቫት እንደ ፔንሽን ያሉ ነገሮችን በኤሌክትሮኒክስ ስለሆነ ለድርጅቶቹም ነገሮችን ቀላል ያደርግላቸዋል። ስልጠናው በጣም ጥሩ ጊዜ ነበረ። በጣም ደስ ይላል ለማወቅና ምንን ምን ማወቅ እንዳለብኝና ያወቅኩት ደግሞ ምን ያህል ጠቃሚ እንደሆነ ተገንዘብ ጠቀሜታው አንደኛ ግብሩን ምን አይነት ግብር እንደሚሆን ምን አይነት ግብር እንዳለና ግብሩን እንዴት አርጌ መክፈል እንዳለብኝ እንዴት አርጌ ዶክመንቶችን ኦርጋናይዝ ማድረግ እንዳለብኝ ይረዳኛል፣ ያግዘኛል። ግብሬን ደግሞ በጊዜው ያው ተከምሮብኝ ወይም ሳይቆለልብኝ በጊዜው ግብሬን ማስተካከል መንገድ ማያሳዝ እንዳለብኝ ያስተምረኝ። ብዙ ነገሮችን አውቀናል። በፊት ከነበሩ ህጎች፣ ይህኛው ዙር ስልጠና ከመውሰዳችን በፊት ትንሽ የጊዜ ጋፕ ነበረ። ወደ አንድ አመት ከምናምን ሆኖናል ሌሎቹን ስልጠናዎች ከወሰድን፣ በዛ መሀል የነበሩ ብዙ የተሻሻሉ ነገሮች አሉ። እነዛን ነገሮች እንድናውቅ ረድቶናል። ብዙ ነገሮች ተሻሽለዋል። ብዙ ህጎች ተቀይረዋል። አሁን የወጣው ኢንካም ታክስንም በሚመለከት ኢንካም ታክስ ከዚህ በፊት የነበረው ሪቱ ተቀይሯል። ዊዝሆልዲንግንም እንደዚሁ ዊዝሆልዲንግ ታክስን በሚመለከት ከዚህ በፊት ሁለት ፐርሰንት ነበር የነበረው አሁን ወደ ሶስት አድጓል። የብሩን መጠን አድጓል። ከዚህ በፊት ሶስት ሺና አስር ሺ ነበር የነበረው አሁን ከአስር ሺ አስር ሺ አገልግሎት ላይ 10 ሺ ግብይቶች ላይ ደግሞ 20 ሺ ሆኗል። እና እነዚህ ነገሮች ተፈጻሚ የሚሆኑት ከነሐሴ አንድ ጀምሮ ነው። ግብር ከፋዩ ማህበረሰብ ስለ እነዚህ ነገሮች ግንዛቤ እንዲኖረው ማድረግ የባለስልጣኑ ስልጠና መስጠቱ ትክክል ነው፣ ተገቢ ነው ብዬ አስባለሁ። በዚህ ስልጠና ላይ ትልቁ ደግሞ አድቫንቴጅ ያገኘ ነው ነገር በስልጠናው ላይ አንድ ግብር ከፋይ ምን አይነት ህጎች አሉ፣ ምን አይነት ህጎችን ማክበር አለበት፣ የትኛው ህጎችን ማክበር የሌለበት የሚለው በሲሪስ የሆነ ስልጠናው በጣም ከፋፍለው ያሳያል። በዚህ ላይ በጣም መናገር የምፈልገው የተቋሙ የዚህ ከፍተኛ ግብር ከፋይ ስልጠና ዲፓርትመንት ላይ ወይል የሆነ እውቀት ያላቸው ሰዓትን ከፋፍለው ጊዜን ከፋፍለው በተገቢ ሁኔታ እያንዳንዳቸው የታክስ አይነቶችን ጨምሮ እንደገና ደግሞ ማህበረሰቡ ወይም ተቋማት እንዴት መክፈል እንዳለባቸው፣ መች መክፈል እንዳለባቸው፣ ምን አይነት ህጎች በምን ላይ ያርፋሉ የሚለው ነገር እኔና ለመሰለ ወንድሞች እህቶቼ በተገቢ ሁኔታ ስልጠና ሰጥተውናል። ይሄ ደግሞ ለተሻለ በቀጣይ ጊዜያት ላሉት አመታት ምንድን ነው መንግስት መሰብሰብ የሚገባውን የግብር ገቢን በተሻለ ሁኔታ በእውቀት ላይ የተመሰረተ እንዲከፈል ያደርጋል። ይሄ ደግሞ በአንድ ሀገር ደረጃ ላይ የሚያመጣው ኢምፓክት መሰረታዊ የሆነ ጊዜውን የጠበቀ ገቢ እንዲሰበሰብ ያደርጋል። ይህ ታክስ ማሳወቂያ በዋነኝነት ታክስ ከፋዩ መቅረብ አለበት። ከዛ ውጭ ደግሞ ችሎታ የሌለው ከሆነ ወይም ደግሞ ታክስ ማሰቂያን አዘጋጅ ማቅረብ ማችል ከሆነ በታክስ ወኪሉ ወይም ደግሞ ታክስ ለራሴ ሊቀርብ ይችላል። ኤክስፖርት እና ኢምፖርት ስናደርግ ምን መሆን እንዳለበት፣ እንደገና ታክስ ስከፍል እንዴት መሆን እንዳለበት፣ እያንዳንዱ ግብር ምከፍልባቸውም በወሩ ባደርግ ምን እንደምጠቀም፣ ባሳልፍ ምን እንደምጎዳ፣ እነዚህ እነዚህ ነገሮች አግኝቼበታል ነው አንደኛ አላግባብ የሚወጡ የትኛውንም ብሮቹን ይቀንስለታል ማለት ገንዘቡን ያደንለታል። ሁለተኛ ጊዜውን ያተርፍበታል ማለት ቁጭ ብሎ ሊሰራቸው የሚገባቸውን ያንን ያበላሸውን ነገር ለማስተካከል በሚሄድበት ጊዜ ጊዜውን ያባክናል፣ የጊዜ ማባከኑን ያተርፍለታል። እንደገና አላግባብ የሚያወጣቸውን ገንዘቦች በሙሉ ሴቭ እንዲያደርግ ያደርገዋል። ስልጠናው ጥሩ ነው ማለት አጠቃላይ በፊት ከዚህ በፊት የነበሩ እንትኖች አሉ። አ አዋጆቹ እንዲሁ ቀላል አድርገን የምናያቸው ነገሮች በጣም ብዙ አብዴት ሊያደረግ የሚችል ሌለኛ ደግሞ አዌርነሱን የሚጨምር ነገር ነው ስልጠናው ማለት ነው። አጠቃላይ ያሉ እዛ ላይ ሊጣሱ የሚሰራባቸው እንትኖች አሉ። አዋጁ አጠቃላይ ከመጀመሪያ ጀምሮ ከአንድ ሰው ንግድ ሲጀምር እስከ መዝጋት መጨረሻ አጠቃላይ እዚህ አገልግሎት የሚሰጡ ነገሮች ነው ሙሉ የዳሰሰ ነው ሙሉ ነው ማለት ነው። ስልጠናው ግብር ከፋዩንም ማህበረሰብ የታክስ ሕጎችና መመሪያዎችን በአግባቡ እንዲረዳ ከማድረጉን ባለፈ ግብር ከፋዩ የህግ ተገዢ እንዲሆንና ግብሩን በወቅቱና በአግባቡ እንዲከፍል ለማድረግ ያስችላል። በተለይ ብዙ ሰው ግብርን የሚያየው ላይክ አመታዊ ስለሆነ ልክ እንደ ጭንቀት እንደ በርደን ነው የሚያየው። ሕጎችን ግን ካወቀ ግን እነዚህ ነገሮች ይቀሉለታል። ማሳወቅ ያለበት ያሳውቃል። የእሱ የሆነን ነገር ፕሮፊት አይነካበትም ማለት ነው። በደንብ እያሰለጠኑን ነው። እንዴት አድርገን ዶክመንታችንን ማሳዝ እንዳለብን መዝገቦቻችንን እንዴት መያዝ እንዳለበት ከባለሙያዎች ጋር ደግሞ ኮሚኒኬት እንዴት ማድረግ እንዳለብን ይህንን በደንብ አድርጎ እያስተማሩን ነው። ግብራችንን ደግሞ ምን ቲኦቲ እነዚህ ቱ ፐርሰንት እንትኖች አሉ፣ ዊዞልዲንጎች አሉ። ይህን በፊት አናውቅም፣ ምን ያላውቅም ነበረ። አሁን በደንብ አድርጎ እንዲያውቁ አድርጎ አስተምረውኛል። ለዛ የመንግስትን ለመንግስት የራሴን ለራሴ እንዴት አድርጌ ማስገባት እንዳለብኝ በደንብ አድርጎ አሰልጥነው። ለግብር ሰብሳቢው መስሪያ ቤት የገቢ መጠኑ በጣም ያሳድግለታል ብዬ አስባለሁ። ስለ ግብር የተረዳ ማህበረሰብ መኖር፣ ስለ ግብር እውቀቱ ግንዛቤው ያለው ማህበረሰብ መኖሩ ለግብር ሰብሳቢው መስሪያ ቤት የተሻለ ገቢ እንዲሰበስብ ያደርገዋል። ግብር ከፋዩ ማህበረሰብ ደግሞ ከተለያዩ ቅጣቶች ከተለያዩ እንግልቶች ከተለያዩ ነገሮች እንዲድን ያደርገዋል። ግንዛቤ ኖሮት የተሻለ ግንዛቤ ተፈጥሮለት አገልግሎትን ወይ ስራዎቹን ማከናወኑ ከግብር ሰብሳቢው መስሪያ ቤት ጋር ያለው ግንኙነት ጥሩ በሆነ መልኩ እንዲሄዱ ያደርግለታል። ለእነዚህ ነገሮች እንዲኖሩ የግብር ሰብሳቢው መስሪያ ቤት በጣም ጥሩ ስልጠናዎች መስጠት አለበት። በጣም ህብረተሰቡ ላይ ግንዛቤ መፍጠር አለበት። የተሻሉ ስልጠናዎች፣ የተሻሉ ግንዛቤዎች የንግዱ ማህበረሰብ ላይ መፈጠር መቻል አለበት። ስልጠናዎች መቀጠል አለባቸው ብዬ አስባለሁ። ቀጥተኛ

ግብሮች እንዴት እንደሆኑ እነሱም ከአሮጌው ጋር እየተጣቀሰ ስለ እሱም ሰልጥነናል፣ እና ወደፊትም ደግሞ አንድ ግብር ከፋይ ግብር በወቅቱ ሳያሳውቅ ሲቀር የሚደርስበትንም የቅጣት ደረጃ ያንንም ሁሉ እንድንገነዘብና ለመስሪያ ቤታችን ይህንም በትክክል እንድናሳውቅና ይህንን አፕ ላይ እንድናደርግ ረድቶ ናት የምትከፊበት ሰዓት ማለት ነው። እና ስለ ግብሩ ሁሉ ነገር የሚጣልብሽም ቅጣትም በግብርሽንም በጊዜ በማሳወቅሽም ደግሞ የምታገኙንም ነገር የስራ ቀልጠፍናሽ ነው። እሱን ጥቅም እንዳለው ተገኝበት ያለው ሳታቂ ደግሞ በሚሆንበት ሰዓት ደግሞ ያለ አግባብ ቅጣቱ ስልትገቢ ትችያለሽ። እና መቅጣት በሌለብሽ እንትን በእንዝላልነት ጊዜ እያለሽ በጊዜ በወቅቱ ባለመጠቀም በሚመጣብሽ የቅጣት እንትኑ የከፋ ስለሆነ ያንን እንድንገነዘብ ያስገኛል ስልጠናው። ጠቀሜታውን ከመረዳት በጣም ከመረዳት የተነሳ እኛ ድርጅቶች ሰልጣኞቻቸውን በጣም ይልካሉ። ከዛም ባሻገርም ደግሞ ሰፊ የሆነ ሰልጣኝ ሲኖራቸው ደግሞ በድርጅታቸውን መጥተው እንድናሰለጥን የሚጠይቁበት ሁኔታ አለ። ስልጠናውን ከአንድ አንደኛውን አልፈው ሁለተኛውን፣ ሶስተኛውን አልፈው በስፋት እየፈለጉ ማለት ነው በጣም እዚህ ሰፊ ጊዜያቸውን ነው የምንወስደው። ሙሉ ቀን ውለው ነው የሚሰለጥኑት። በጣም ተሳታፊነታቸው ሀይ ነው። ለምን ፈልገውት ስለሚመጡ ፈልገውትም ብቻም ሳይሆን የሚሰሩበት ስለሆነ ማለት ነው ከስራቸው ጋር በቀጥታ የሚገናኝ ስልጠና ስለሆነ ከዚህ ስልጠና ባገኙት ግብዓት የተነሳ የነበረባቸውን ክፍተቶች አድሰው የሚሄዱበት ሁኔታ ስላለ በጣም ጠቃሚነት እንደሆነ በእያንዳንዱ ዙር ስልጠናችን ላይ ፊድባክ ከሰልጣኙ እንወስዳለን። ሶ በዛ ከስልጠና ያገኙትን ጥቅም ይረዳሉ። ክፍተቶችንም ደግሞ የሚገልጹበት ሁኔታ ይኖራል በዛ እያስተካከለን እንዳለ ግብር ከፋዮች ከግብር ሰብሳቢው አካል ጋር ተቀራርበው መስራታቸው ከሚያገኙት ስልጠናና ትምህርት በተጨማሪ ቀልጣፋና ግልጽነት የተሞላበት አሰራር እንዲኖር ትልቅ ሚና ይኖረዋል። የመስተንግዶና አጠቃላይ ደግሞ ያለው የህግ ስርጸት ከማስረጽ አንጻር አጠቃላይ ያለው የስራ ሂደቱን የተመለከተ ያለምንም በጣም መናገር የምፈልገው ነገር ይሄ ተቋም አንደኛ ከተቋሙ የህንፃ ይጀምራል። ቀጥሎ ያለው ደግሞ በተቋም ውስጥ የሚገኙ ሰራተኞች በአጠቃላይ ያላቸው የመናበብ ነገር ሲመለከት ኢረሮች እንኳን ቢኖሩ እንኳን በዛ ውስጥ በዛ ሰርክል ውስጥ እንዲፈታ ያደርጋሉ። ይሄ ደግሞ የሚያመጣው ነገር እንደ ሀገር ለተቋሙ የግብር የመሰብሰብ አቅሙን የበለጠ እንዲያሰፋ ያደርገዋል። እኛም ደግሞ በጣም ሞር ትረስትድ ሆነን ተቋሚ ለምሳሌ አሁን የኔ ተቋም ህግን ተመርኩዞ በህግና በስርዓት የሚሰራ እያንዳንዱ በዲሲፕሊን የሚሄድ ነው። አንድም ዶክመንት ከገቢዎችና ግብር ከወሰደ የሚሰጥ ማናቸውም ነገር መመሪያዎችም ሳናጓድም እንደ ራስ ሰብስቦ ለሚገባው አካል የሚያስረክም ነው። ይሄ ደግሞ ምንድነው፣ እኛ ሰብስበን ለገቢዎችና ግብር ባስገባን ቁጥር ተቋሙ ደግሞ የተሻለ አገልግሎት እየሰጠ ይሄዳል። የተሻለ አገልግሎት እየተሰጠ ሲሄድ ደግሞ ግብር የመሰብሰብ አቅሙ ደግሞ ተቋሙ የበለጠ ይሆናል። ብዙ ጊዜ ስንመጣ ጊዜንም ደከመን ሂዱ ዛሬ እንደዚህ ሳይሉን በስነስርዓቱ አብረውን ቁጭ ብለው እንዴት እንደምናስገባው ላይ ላይ ምን ምን ሲሆን ምን እንደምናደርግ ሁሉን ነገር አሳይተውናል። በዚህ ጥሩ አይችላቸዋለሁ ማለት አሰራራቸው ደስ ይላል። በጣም ቀላል ናቸው ምናምን ብለን ነው የምንወዛቸው ማለት በእኛ ቸልተኛ አንፈጽማቸው ሌላ ቅጣት አላስፈላጊ የሆነ ምንቀጣበት ሁኔታ ይኖረን ነበር ግን አሁን ላይ ደግሞ አጠቃላይ እያንዳንዱ ሲሪየስ እንድናይና በጥልቀት አውይተን አዌር አድርገን ከእኛና ከታክስ ሰብሳቢ ባለስልጣን ጋር የታክስ ኮምፕላያንስ ሊፈጥር የሚችል ነው። ጥሩ ለግብር ከፋዩ ካልባሌ ቅጣትም፣ ሁለተኛ ደግሞ ታይም ከመውሰድ ምናምን በጣም ነገ ጫናው ማለት ነው። ጫናውን እሱ ላይ ያደለ የሚመጣው ችልፈ በመሆኑ ያን ነገር ሊያጠብ የሚችል ከሰብሳቢው አካልም ደግሞ በጣም ሞር ስትሮንግ የሆነ ሊያግባብ የሚችል ነገር ነው የሚሆነው። አገልግሎቱ ጥራታቸውን ለማስተካከል ምን የሚጀምራው ነው ምንድነው? አዌርነስ ሲኖረው ነው እንት የሚለው። እኔ ያ አብን ስልጠናው ራሱ የሚጀምረው ያንን ለማሳለጥ ነው፣ ለእኛ መሰጠቱ ማለት ነው። አገልግሎቱ ጥሩ ነው። ግብር ከፋዩ ማህበረሰብ ግንዛቤው ባደገ ቁጥር እንደ ሀገር ከታክስ መሰብሰብ የሚገባውን ገቢ በአግባቡ ለመሰብሰብ ትልቅ አስተዋጽኦ ይኖረዋል። ይሄ ትልቅ ጠቀሜታ አለው ለግብር ከፋዩ ማህበረሰብ። ምክንያቱም ሳያውቁ የሚገቡባቸው ቅጣቶች ነበሩ ከዚህ በፊት ይሄ ትምህርት ከመጀመሩ በፊት፣ ከዛ እያዳናቸው ነው ይህን ትምህርት የሚማሩት። ማህበረሰቡ ደግሞ በአብዛኛው የታክስ ስርዓት ውስጥ ያሉ ወይም የንግድ ስራ ውስጥ ያሉ ናቸው፣ ወይንም ደግሞ በንግድ ስራ ድርጅት ውስጥ ተቀጥሮ የሚሰሩ ባለሙያዎች፣ ስራ አስኪያጆች ናቸው። በአንድም ሆነ በሌላ መንገድ ከገቢዎች ሚኒስቴር ጋር ግንኙነት ያለው ስራ ነው የሚሰሩት እና ለራሳቸው ለሚሰሩትም ስራ ሕጉን ባከበረ መልኩ ጥራት ያለው ስራ ይሰራሉ። እግረ መንገዳቸውንም ደግሞ የታክስ አምባሳደር ነው የሚሆኑ ለጓደኞቻቸው ለሚደርሱባቸው ማህበረሰቦች ሁሉ ይህን ነገር ያሳውቁልናል። በመደበኛነት የሞጁላር ስልጠና የምንለው ለ90 ሰዓት የሚሰጥ ነው። 13 ሞጁሎችን የያዘ እያንዳንዱን ሙሉ የታክስ ስለዚህ፣ ግብር ከፋዩ ምን መያዝ አለብኝ ምንድነው ግዴታ የሚለውን በደንብ ጠንቅቆ ያውቃል ማለት ነው። ስለዚህ ያንን ካወቀ ስራ ላይ ለመፈጸም አይቸገርም። ከዚህ በፊት የነበረውን ታሪኮችም ሂስትሪዎችን ስንመለከት አብዛኛው ግብር ከፋይ ቅጣት ላይ የሚዳረገው ባለማወቅ ነው፣ ሳያውቅ ነው የሚቀጥ። ስለዚህ ይሄ ምን ማድረግ እንዳለበት ሰዓት ይሄ ሲመጣ ብቻ ይሄ ቅጣት አለብህ ተቀጣ ሲባል ነው እያወቀ የመጣው ። ስለዚህ ይሄ ደግሞ የህግ ተገዥነትንም አያመጣም። ተቋሙ ያስቀመጠው ታክስን በፈቃደኝነት የመክፈል ባህል የምንለውንም ሊያመጣ አይችልም። ስለዚህ ስልጠናዎችን በነፃ ተቋሙ አመቻችቶ በተለያዩ አማራጮች እየሰጠን እንገኛለን ማለት ነው። በዚህ ይሄ ስልጠና ደግሞ ታክስንና የታክስ ህጎችን መሰረት ያደረገ ብቻ ነው። በዚህ ስልጠናው መውሰድ አብዛኛው ግብር ከፋይ በተለያዩ መድረኮችም ደስተኛ ሆነ ነው የሚሄዱት። እየሰጠን ያለው ስልጠና ሞጁላር ተከታታይ የሆነ ስልጠና ነው። በዚህ ሞጁላር ስልጠና ላይ ሞጁሎች ተዘጋጅተው በክፍሎች ተከፋፍለው ክፍል አንድ ክፍል ሁለት ክፍል ሶስት ብለን ከፋፍለን ነው ስልጠናውን የምንሰጠው እና ሶ መጀመሪያ ክፍል አንድ የሰለጠነ ነው ክፍል ሁለት ክፍል ሶስት ድረስ የሚሄደው በእነዚህ ሂደቶች ላይ እንደ ታክስ ታይፕ እያንዳንዱ ታክስ ታይፕ ቀጥተኛ ታክሶችን በክፍል አንድ ቀጥተኛ ያሉ ታክሶችን በክፍል ሁለት የታክስ አስተዳደሮችን ደግሞ በክፍል ሶስት አያይዘን የምንሰጥበት ሁኔታ ነው ያለው። እና በዚህ ስልጠና ሂደት ግብር ከፋዮች በጣም በስፋት ማለት ነው። ስልጠናውን በመጠቀም የዚህ ስልጠና እድሉን በመጠቀም የነበረባቸውን ክፍተቶች እያደሱ በፍቃደኝነት አንደኛ ዋነኛው አላማችን በፍቃደኝነት ግብርን በትክክል መክፈል ያለባቸውን በአገኙት ገቢ ላይ መክፈል ያለባቸውን ግብር አውቀው ተገንዝበው እንዲከፍሉ ማስቻል ነው። ስለዚህ ግንዛቤውን መፍጠር ነው ትልቁ አላማችን። ግንዛቤውን ስንፈጥርላቸው በተጠቀሙት ግንዛቤ መሰረት መክፈል ያለባቸውን ግብር በትክክለኛው እነሱ ሞቨር አይመጣባቸውም፣ በእኛም መከፈል ያለበት ገቢ አይቀንስም። ስለዚህ አውቀው አምነውበት ስለሚከፍሉ ደስተኛ ነው። ስለዚህ ሰፊ የሆነ ግንዛቤን እንፈጥርበት መድረክ ስለሆነ ተገቢ ነው ብዬ አስባለሁ። የገቢዎች ሚኒስቴር የታክስ ስርዓቱን ለማዘመን እና ግዴታውን በፈቃደኝነት የሚወጣ ዜጋን ለማብዛት በቅርንጫፍ ጽህፈት ቤቶቹ ከሚሰጣቸው የግንዛቤ ማስጨበጫ ስራዎች በተጨማሪ በመንግስትና የግል ከፍተኛ ትምህርት ተቋማት ጋርም እየሰራ ይገኛል። በትምህርት ቤቶች ጭምር የታክስ ክበባትን እያቋቋም ከታች ጀምሮ ጄኔሬሽኑ ስለ ግብር እውቀት እንዲኖረው ስለሚፈለግ በሂደትም ደግሞ የመንግስት ተቀጣሪ የሚሆን በግሉም ስራ ይስራ ወደ ግብር መክፈል መምጣታችን ስለማይቀር እንደዚህ ጋ ይሄን ነገር ለማሳለጥ እንዲረዳ ታልሞ እየተሰራ ያለ ነው። የሚያስፈልግ ማቴሪያሎችን ተቋሙ ያዘጋጃል። ስልጠናዎችን ኦሪንቴሽን ሰንተር ስልጠናውን ባሉበት ሆነው እንዲከታተሉ ርቀት አማራጭ ስልጠናዎችን ይሰጣለን። በዋናነት ግን ይህን የታክስ ባህል ለመገንባት ግብር ከፋዩ ላይ የሚሰራው ስራ ብቻ አይደለም። ይህን የሕግ ተገዥነት ወይም የተቋሙ ራዕይ ተደርጎ የተቀመጠው ታክስን በፈቃደኝነት የመክፈል ባህል ማምጣት የሚቻለው ግብር ከፋዩ ላይ መስራት ብቻ እንዳልሆነ ደግሞ ተቋሙ ያምናል። ስለዚህ አጠቃላይ ማህበረሰቡ ላይ ተማሪዎች ላይ የምንሰራበት ደግሞ ሌላ አለ ስልጠና። ስለዚህ ነገ ግብር ከፋይ ይሆኑ ግብር ከፋይ ባሆኑ ደግሞ ተቋሙን ተቀላቅለው ይህንን የግብር ስርዓቱን የሚያስቀጥሉ ትውልዶች ላይ ደግሞ የታክስ ስልጠናዎችን እየሰጠን እንገኛለን። እነዚህ በትምህርት ቤቶች የታክስና የጉምሩክ ክበባቶችን በማቋቋም በዩኒቨርሲቲዎች ደግሞ በተለይ የአካውንቲንግ፣ የኢኮኖሚክስ፣ የህግ ተመራቂ የሆኑ ተማሪዎችን ይህን የሞጁላር ስልጠና ባሉበት የደንብ በመስጠት የታክስ ግንዛቤው እንዲኖራቸው ነገ ታክስ ውስጥ ሲገቡ ከፋይም ሲሆኑ ሰብሳቢም ሲሆኑ እንዳይቸገሩ የታክስ ህጉ ምቹ የሆነ ስርዓትን የምናበጅበት የስልጠና አማራጮች በሰፊው የተሰጡ ይገኛሉ።